የኢራንና እስራኤል ወታደራዊ አቅም ንጽጽ ኔታንያሁ የሚፈራው ድብቅ የኢራን አቅም። To roll back the Iranian threat to Israel's very survival. እስራኤልም የዋዛ አልሆነችም። የቴሄራንና የቴል አቪቭ ሰማይ የሁለቱ አገራት መፈንጫ ከሆነ ሰነባብቷል። የአገራቱ ዜጎች አሁን መኖሪያቸውን እየለቀቁ እየወጡ ነው። ነገሩ እየተካረረና አሜሪካም ጣልቃ እየገባችበት ሲሆን ኢራን አደገኛውን እርምጃ እንዳትወስድ ተሰግቷል። ምክንያቱም ኢራን መሪዋ አያቶላ የተነኩለት መካከለኛው ምስራቅ ከመቼውም ጊዜ በላይ በእጅጉ የሚደቆስበት ሁነት ይፈጠራል። መካከለኛው ምስራቅ በእነዚህ ሁለት ሀገራት ለዘመናት እንደተበጠበጠ ነው። በእርግጥ ኢራን ከቅርብ ጊዜ ወዲህ የትኛውንም ጎረቤቷን አጥቅታ አታውቅም። እስራኤል ግን ስጋት የምትላቸውን ሁሉ እንደደበደበች ነው የኖረችው ሁለቱም ሀገራት ለዘመናት አንዳቸው ያንዳቸው ጠላት እንደሆኑ ሲናገሩ ነበር ይኖሩ። በአንድ ወቅት የእስራኤል ጠቅላይ ሚኒስትር የእስራኤል ሦስቱ አደጋዎች ማን ማን ናቸው ሲባሉ ኢራን ኢራን ኢራን ነበር ያሉ። ኢራኑ አያቶላህም እስራኤል ከምድረገጽ መጥፋት አለባት፣ አሜሪካም ሸይጣን ናት ብለው ነበር። ሀገራቱ ከፍተኛ የሆነ የወታደራዊ አቅም መቀራረብ አላቸው። አዲስ አገልግል በጥንቅሩ የሀገራቱን ወታደራዊ አቅም ያነጻጽራል። አደገኛው የፊት ለፊት ጦርነት ቢጀመር ማን ያሸንፋል የሚለውን ይዳስሳል። እስከ መጨረሻው አብራችሁን ቆዩ። አረቦች ናችሁ ሆይ የሚለውን ጥያቄ አይወዱትም፣ ይበሳጫሉ። እኛ አረቦች ሳንሆን ፐርሺያኖች ነን ብለው ይመልሳል። ጥንታዊ ታሪክ ካለ እነርሱ ባዶ ነው። የብዙ ሺህ ዓመታት ታሪክ ያላቸው ጥንታዊ ህዝቦች ናቸው። ሂሳብ ከነሱ እንደፈለቀ ይነገራል። መድኃኒት ቅመማት ሰጥቷቸዋል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርክቴክቸርም ፈር ቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከነሱ ፈልቋል። ጥንታዊ ዞሮ አስትሪያኒዝም የነሱ ነው። የጥንት ፐርሺያኖች የአሁኖቹ ኢራናውያን ናቸው። ብዙዎች ኢራን አረብ ትመስላችኋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል። 99 በመቶ ህዝባቸው ሙስሊም ነው። ከዚህ ውስጥ አብዛኛው ደግሞ የሻ ሙስሊም ነው። ኢራን ሲባል ብዙዎቻችን ስለ ኒክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። የህዝቦቿ ታሪክና ማንነት ግን ከዚህ ይዘላል። ኢራናውያን ወይንም ፐርሽያኖች እጅግ የተማሩ ህዝቦች ናቸው። አሁን ላይ 4.5 ሚሊዮን ኢራናውያን በየዓመቱ ወደ ዩኒቨርሲቲ ይገባሉ። ዘጠና በመቶ የሚሆነው ጎልማሳ በሚገባ ማንበብና መጻፍ ይችላል። በተመሳሳይ አገር እስራኤል በመላው ዓለም የተበተኑት አይሁዳዎች በተለይም 1930ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ እንዲሁም በሁለተኛው ዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመ የጅምላ እልቂት በኋላ መጠለያ አገር ፍለጋ ወደ መካከለኛ ምስራቅ የሚገቡት አይሁዶች ቁጥር ጨመረ። አሁን የሚገኙበት ቦታ ላይ ከተሰባሰቡ በኋላ በ1948 ሀገርነታቸውን አወጁ። ከዛን ጊዜ ጀምሮ እስራኤል ከጎረቤት ሀገራት ጋር ሰላም የሆነችበት ጊዜ የለም። ከሰሞኑ በተፈጠረ ሁኔታ ማለትም እያደረጉት ካሉት የአየር ባየር ድብደባዎች ውጭ ታዲያ እስራኤልና ኢራን ወደ ቀጥተኛ ጦርነት ቢገቡ ምን ይፈጠራል? ወታደራዊ አቅምስ ይመጣጠናሉ ወይ? ዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም ባገኙት አጋጣሚ ሁሉ ለመጉዳት ይጠራሉ። ያደረጉትም ይህንን ነው። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን እንዲሁም ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ሲነሷት ቆይተዋል። ባለፈው ዓመት ጥቅምት በኢራን ከሚደገፉት ቡድኖች መካከል አንዱ የሆነው ሐማስ ከጋዛ የፈጸመባትን ጥቃት ተከትሎ እስራኤል ኢራንንና በዙሪያው ታጣቂ ቡድኖችን አንድ ላይ ለማጥቃት የሚያስችላትን አጋጣሚ ተፈጠረላት በጋዛ በአማስተዋጊዎችና መሪዎቹ ላይ የከፈተችው ዘመቻ ዓመት ሊሞለብ ሲቃረብ ፊቷን ወደ ሀያሉ የሊባኖስ ታጣቂ ቡድን ህዝቦላና መሪዎቿ ዙራ ክፉኛ እያጠቃች መሪውን እስከ መግደል የደረሰች ሲሆን ባለፈው አንድ ዓመት ውስጥም የእስራኤል ዱላ በቀጥታና በተዘዋዋሪ ኢራንን አቁስሏታል አሁን ደግሞ በይፋ ጦርነት ተከፍቶባታል። ይህንን ተከትሎ ባለፈው ዓመት ሚያዝያወር እና በቅርቡ አሁን ኢራን በእስራኤል ላይ የሚሳይልና የድሮን ጥቃቶችን ፈጽማለች። ኢራን በእስራኤል ላይ የሰነዘረቻቸው ድንበር ተሻጋሪ የድሮንና የሚሳይል ጥቃቶች አገሪቱ ከርቀት በእስራኤል ላይ ጥቃት የመፈጸም ብቃት እንዳላት አሳይተዋል። ይህም ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር አሁን ግን ሁለቱ ሀገራት ለረጅም ጊዜ በእጃ ዞር ሲያደርጉት የነበረው ፍልሚያ ወደ ቀጥታ ግጭት ገብተዋል። ጋዛ ውስጥ ከሐማስ ጋር ከሊባኖሱ ሄዝቦላ ጋር ደግሞ ድንበር በሚሻገር ግጭት ውስጥ ቆይታ አሁን ወደ ሙሉ ጦርነት የገባችው እስራኤል ከኢራን ጋር የቀጥታ ፍጥጫ ውስጥ ከገባች ዳፋው በሁለቱ ሀገራት ላይ ብቻ የሚወሰን ሳይሆን መካከለኛው ምስራቅን ብሎም ዓለምን የሚያሰጋ ነው። ማን ወታደራዊ የበላይነት አለው? ኢራን በጂኦግራፊካል አቀማመጥም ከእስራኤል የምትበልጥ ሲሆን በህዝብ ብዛትም ቢሆን ዘጠና ሚሊዮን ገደማ ህዝብ ያላት ኢራን ከእስራኤል በአስር እጥፍ ትበልጣለች። ነገር ግን ይህ ከፍተኛ ወታደራዊ ኃይልን አይወክልም። ኢራን ከቅርብ ጊዜ ወዲህ በሚሳይሎችና ድሮኖች ልማት ላይ በከፍተኛ ሁኔታ ኢንቨስት ስታደርግ የቆይ ሲሆን ከራሱ አልፎም ለየመኑ ሀውቲ እና ለሊባኖሱ ሄዝቦላህም ድሮኖችና ሚሳይሎችን ታቀርባለች። ኢራን የሚጎድላት ነገር ቢኖር ዘመናዊ የአየር መከላከያ ስርዓትና ተዋጊ ጀቶች ሲሆኑ ይህንን ለማሻሻል ኢራን ከሩሲያ ጋር በትብብር እየሰራች ነበረ። ከዚህ ጋር ሲነጻጸር እስራኤል በዓለም ላይ እጅግ ዘመናዊ የሆነ የአየር ኃይል ካላቸው ሀገራት አንዷ ስትሆን እንደ ኢአይኤስ ወታደራዊ መረጃ ከሆነ እስራኤል ኤፍ15፣ ኤፍ16 እና የቅርብ ምርት የሆነው ኤፍ35 ስውር ጀቶችን ጨምሮ ቢያንስ 14 እስኳድሮን ጀቶች አሏት። እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በ22 ና የሶስት የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። እስራኤል ለውጊያ ዝግጅ የሆኑ 340 ወታደራዊ አውሮፕላኖች ሲኖራት ይህም ኢላማ የለዩ ጥቃቶችን የመፈፀም ብቃትን ይሰጣቷል። ካላት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙ ኤፍ 15 አውሮፕላኖች፣ እጅግ ዘመናዊዎቹ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ፣ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 300 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ስትሆን ጀቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ 4፣ ኤፍ 5 ና ኤፍ 14 የጦር አውሮፕላኖች አሏት። አይረን ዶም እና አሮ የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችላትን የጀርባ አጥንቶች ሲሆኑ ኢራንም ሩሲያ ሰራሽ አደገኛ አየር መቃወሚያዎችን ታጥቃለች። ነገር ግን ከሰሞኑ የሁለቱም ሀገራት የአየር መከላከያ ሲስተሞች ደካማ ሆኖ ታይተዋል። እስራኤል ከኢራን ከ20100 ኪሎ ሜትር በላይ በሚሆን ርቀት ላይ የምትገኝ ሲሆን፣ ኢራን እስራኤልን ለማጥቃት ዋነኛዋ መሳሪያዋ ድንቅ ሚሳኤሏ ነው። ለዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ካሉት መካከል ትልቁና የተለያየ አቅም ያለው ሲሆን፣ በጠቅላላ ኢራን ከ300 በላይ ተወንጫፊ ሚሳኤሎች አሏት። እስራኤልም ቢሆን በሚሳኤል ምርት የማትታማ ሲሆን ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለች። ኢራን ከጎረቤት ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳይልና የድሮን ግንባታ ስራዎችን ስታከናውን የቆየ ሲሆን ለዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳይሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው። ይልቅስ እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ስለሚሰጧት ኢራን ውስጥ የሚገኙ ዓላማዎችን ልክ ሰሞኑ እንዳደረገችው ልትደበድብ ትችላል። ታዲያ እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማ የኢራን ባለሥልጣናትን መግደልና የነዳጅ ተቋማትን ማውደም ሊሆን ይችላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ቃል ሲሆን ቃሉ የፍልስፍናቸው ዋነኛ አካል ነው። ትርጉሙም ቀድሞ ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲልም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለሥልጣናትን መግደል ችላለች። በተጨማሪም ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት፣ እስራኤል ደግሞ ስልሳ የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራውያን መርከቦች ላይ ጥቃት ማድረሳቸውን ቀጥለዋል። በሳይበር ጥቃት በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀመው በዝቅተኛ ደረጃ ነው። ስለዚህ በእስራኤል ላይ የሚፈጸም ኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖስ ታጣቂ ቡድን ሄዝቦላ መካከል ያለው ትብብርም ጨምሯል ብሏል። በሃማስና በእስራኤል መካከል ጦርነት ከተጀመረ አንስቶም በሦስት ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴል ጀነራል ጎላምሬዛ እንዳሉት በቅርብ ጊዜ ከ200 በላይ ሙከራዎች ከሽፈዋል። ባለፈው ታሳስ በኢራን ላይ በተፈጸመ የበይነ መረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደባያዎች ላይ ከባድ የአገልግሎት መስተጓጎል ገጥሟቸው ነበር። እስራኤል የራሷ የኒክሌር ጦር መሳሪያ እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታል። ምንም እንኳን ኢራን የኒክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። ወደ 89 ሚሊዮን የሚጠጋ ሕዝብ ያላት ኢራን ከእስራኤል አንጻር ትልቅ አገር ስትሆን 10 ሚሊዮን ሕዝብ ያላት እስራኤል ደግሞ ዘጠኝ ጊዜ ከኢራን የሚያንዘጋ ነው ያላት። በተጨማሪ ሚራን እስራኤል ካሏት የመደበኛ ሰራዊት አባላት ስድስት ጥፍ የሚበልጥ ወታደሮች ሲኖሯት፣ በዚህ ሚራን ስድስት መቶ ሺህ መደበኛ ወታደሮች፣ የእስራኤል ደግሞ መቶ ሰባ ሺህ ወታደሮች ብቻ ናቸው። ማነው ሀያሉ የሚለውን መልሱን ለእናንተ እንተዋለን። የሁለቱ ሀገራት ንጽጽር ይህንን የሚመስል ሲሆን፣ ሁለቱ ሀገራት ፊት ለፊት ጦርነት ሊገጥሙ ይችላሉ ወይ የሚለው አጠራጣሪ ቢሆንም በአየር ጥቃት በኩል ግን ሁለቱም ሀገራት የማይታመኑ ናቸው። እያደረጉ ያሉትም ይህንን ነው። የሚሆነውን ሁሉ አብረን የምናይ ሲሆን አብራችሁን ስለቆያችሁ እያመሰገንን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዘን በዚሁ ናብቃ። ሰናይ ጊዜ